ቤታችሁን ኮርኒስና ቻክ ማሰራት ካስባችሁ ውድ ተመልካቾች በቅድሚያ ይህን ቪዲዮ ብትመለከቱት እጅግ በጣም ትጠቀሙበታላችሁ። ምን ያክል ብር ይዘን ይህን ስራ ማስጀመር ይኖርብናል፣ ጠቅላላ ብሎስ በአሁኑ ሰዓት ስንት ብር ይፈጅብናል የሚለውን ሙሉ መረጃውን ወደ እናንተ የማቀርብላችሁ ይሆናል። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ሰላም ደህና ናችሁ ውድ ቻናል ቤተሰቦች፣ ሰዎች ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተ ንበያላችሁ፣ በሰላማችሁ ይብዛልኝ። ውድ ተመልካቾች ለዛሬ ያስኩላችሁ መረጃ ቤታችሁን እንግዲህ ጅብሰን ኮርኒስና እንዲሁም ግድግዳ ቻክ ሙሉ ፊኒሽንግ ማሰራት ብታስቡ በአሁኑ ሰዓት ስንት ብር ያስፈልገናል? የማቴሪያልስ ዋጋ ምን ያህል ይወስዳል? የባለሙያ ያስጠቅላለ ብሎ ስንት ብር ይዘን እነዚህን ስራዎች ማሰራት እንችላለን የሚለውን ሙሉ መረጃውን ወደ እናንተ የማቀርብላችሁ ነው የሚሆነው። በቅድሚያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ እንግዲህ ቤተሰቡኑ ላይክ፣ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ይህ ቪዲዮ እስከ ፍጻሜው ብትመለከቱት አሪፍ ነው ማለት ነው እንግዲህ ውድ ተመልካቾች ሰባ በስምንት ወይንም ደግሞ ሰባ ሁለት ሰባ ሰባ ሶስት ቆርቆሮ ቤት ለሰራችሁ በምትመለከቱት ዲዛይን ቤታችሁን እንግዲህ የአልሙኒየም ፕሮፋይል መሰራት ብታስቡ ወይንም ደግሞ ጅብሰም ኮርኒስ ላይ አልሙኒየም ፕሮፋይል ብትጠቀሙ ስንት ብር ያስፈልገናል? በአሁኑ ሱ ዋጋ ጠቅላላ ብሎ በብር ደረጃ ስንት ይወስዳል? ይህን አቅርብልን ባላችሁት መሰረት እነሆ እንግዲህ ዛሬ ሙሉ መረጃውን ወደ እናንተ የማቀርብላችሁ ነው የሚሆነው። ከሚያስፈልጉን ማቴሪያሎች እንግዲህ ስንጀምር እግር መንገዳችሁ ደግሞ አሁናዊ ዋጋዎቻችሁንም እየነገርኳችሁ የምንሄድ ይሆናል ማለት ነው። ስራዎች እንግዲህ ቅድሚያ ሲጀመር ምንድን ነው የሚሆነው? የመብራት ዝርጋታ ወይም የኢንስታሌሽን ስራዎች ቀድሞ ካልተሰሩ መጀመሪያ ስራ የሚሆነው እንግዲህ የመጀመሪያው ስራ የመብራት ዝርጋታ ይሆናል ማለት ነው። እንግዲህ መብራት ዝርጋታዎች ሲዘረጉ ለዚህ ስራ ታስበው መዘርጋት ይኖርባቸዋል ማለት ነው። ለዚህ ስራ እንግዲህ ከሚያስፈልጉን ማቴሪያሎች መግቢያ ላይ እንደነገርኳችሁ 73 ወይም ሸዋን ጨምሮ አምስት ክፍል ቤት ለሆነ ቤት ከነማቴሪያሉ ነው። እንግዲህ ጠቅላላ አድርጌ የምነግራችው ከመብራት ገመድ ስንጀምር 15 የመብራት ገመድ ሶስት ጥቅል ያስፈልጋችኋል። የአንድ ጥቅል ዋጋ 1600 ብር፣ ማሁን ላይ እንግዲህ እስከ 1500 ወርዶ ነበር፣ መልሶ እንግዲህ እየጨመረ ነው ማለት ነው። እስከ 1700 ደርሶ ነበር። እስከ 1450 1500 ወረድ ብሎ ነበር። አሁን ላይ ደግሞ ወደ 1600 ከፍ እያለ ነው ማለት ነው። ስለዚህ የአንድ የ1.5 የመብራት ገመድ ዋጋ አሁናዊ 1600 ብር፣ የሶስቱ ጥቅል 4800 ብር ሁለት ነጥብ አምስት የመብራት ገመድ ሶስት ቅል ያስፈልጋቸዋል። በ2600 ብር 7800 ብር። ሌላው አራት ነጥብ ያስፈልጋቸዋል። እንግዲህ ለምን ነው የሚውለው? በተደጋጋሚ ስላወራን ቀጥታ ነው መሄደው ማለት ነው። 60 ሜትር ያስፈልጋቸዋል። ሜትር 60 ብር ነው። ይህ 60 ሜትር በ60 ብር 3600 ብር። ሌላው ኮንዲት ነው። ኮንዲት 50 ፍሬ ኮንዲት ያስፈልጋችኋል። አንድ ኮንዲት አሁን ላይ 50 ብር ነው የሚሸጠው። የ50ው ኮንዲት በ50 ብር 2500 ብር። ብሬከር ቦክስ ያስፈልጋችኋል። ባለ 6 ብር ተጠቀሙ። 700 ብር ለብሬከር ቦክስ የሚያስፈልግ ይሆናል። ሌላው ፕላስተር ነው። ሶስት ፕላስተር ያስፈልጋችኋል። አንድ ፕላስተር 80 ብር ነው። የ3ቱ 240 ብር ለፕላስተር የሚያስፈልግ ይሆናል። ሌላው እስካቶላ ነው። አራት ማዕዘን እስካቶላ አለ እንዲሁም ደግሞ ባለ 85 የሚባል አለ። ጠቅላላ ብሎ 25 እስካቶ ላይ ያስፈልጋችኋል። ዋጋው የሁለቱም ተመሳሳይ ነው። አንድ እስካቶ ላይ 20 ብር ነው። የ25ቱ በ20 ብር 500 ብር ለእስካቶ ላይ የሚያስፈልግ ይሆናል። ሌላው የዲሽ ገመር ነው። አንድ ጥቅል ያስፈልጋችኋል። በሜትር ደረጃ 20 ሜትር አካባቢ ነው። ዋጋው 450 ብር ነው እንግዲህ የዲሽ ገመር ማለት ነው። እነዚህ ስራዎች እንግዲህ መጀመሪያ መሰራት ያለባቸው ስራዎች ናቸው። ከዚህ በመቀጠል እንግዲህ ምንድነው የሚያስፈልገን? ወደ ኮርኒስና ግድግዳ ቻክ ልንመጣ ነው። ለነዚህ የሚያስፈልጉን ማቴሪያሎች ከጅብሰም የምንጀምር ይሆናል። መግቢያ ላይ እንደነገርኳቸው የሚሰራው እንግዲህ ኮርኒሱ ጅብሰም ኮርኒስ ነው፣ ግድግዳ ቻክ ነው። ውስጡ ደግሞ ልስን ለሆነ ቤት ማለት ነው። ጥቅጥቅ ከሆነ ከዚህ ትንሽ ለየት ያደርገዋል። ምክንያቱም የማቴሪያል ፍጆታው እሱን በቀጣይ የማቀርበላቸው ነው የሚሆነው። ውስጡ ልስን ለሆነ ቤት ይህ መረጃ ይሆናችኋል ማለት ነው። እንዲሁም ግርፍም ለሆነ ቤት ይሆናችኋል። የግርፉ ደግሞ ከዚህ የተወሰነ ነገር ማይነስ የሚያደርገው ነገር ይኖራል። ግን ለልስን ለሆነ ቤት ሙሉ መረጃው ይጠቅማችኋል ማለት ነው። ሌላው ወደ ጅብሰም ስንመጣ 300 ኪስ ጅብሰም የሚያስፈልጋችሁ ይሆናል። አንድ ኪስ እንግዲህ 330 ብር በናይል ጅብሰም ማለት ነው። 99 ሺ ብር ለጅብሰም ብቻ የሚያስፈልግ ይሆናል። እንግዲህ ውስጡ ልስን ለሆነ ቤት ነው ይሄ መረጃ የምሰጣችሁ ማለት ነው። ሌላው ሰጋቱራ ነው። ሰጋቱራ 30 ኪስ ሰጋቱራ ያስፈልጋችኋል። በ400 ብር 12 ሺ ብር ቃጫ እስከ 100 ኪሎ የሚያስፈልጋችሁ ይሆናል። አንድ ኪሎ ቃጫ አሁን ላይ 300 ብር ነው። ለቃጫ 30 ሺ ብር የሚያስፈልግ ይሆናል። ሌላው ነጭ ሽቦ ነው። ለነጭ ሽቦ እስከ 6 ሺህ ብር የሚያስፈልግ ይሆናል። ከዚህ በመቀጠል እንግዲህ እንጨት ያስፈልጋቸዋል። እንግዲህ እንጨት ከላይም ከኮርኒስ ከላይ የሚገባም ያስፈልጋል የከበሌቶም የሚሆን ያስፈልጋል። ጠቅላላ 40 እንጨቶች ያስፈልጋሉ። በ250 ብር 10 ሺህ ብር ለእንጨት የሚያስፈልግ ይሆናል። ሌላው ሚስማር ነው። ሚስማር ጠቅላላ ብሎ ከተለያዩ የሚስማር ቁጥር አይነቶች እስከ አራት ሺ ብር ለሚስማር የሚያስፈልግ ይሆናል። ሌላው ተመልካቾች የእቃ ማጓጓዣና የሰራተኛ ነው። ከላይ የተጠቀሱት እንጨቶች፣ ሰጋቶራ፣ ጅብሰሞች እነዚህ ለሰራተኛ የማውረጃ ይኖራል። የማስጫኛ የመኪና ይኖራል። ስለዚህ ለነዚህ ለማጓጓዣም እንዲሁም ለሚያወርድ ለሰራተኞችም ለነሱ ጨምሮ እስከ 20 ሺህ ብር አካባቢ ለሰራተኛም ለማጓጓዣም የሚያስፈልግ ይሆናል ማለት ነው። እዛው በዛው ብዙ ትራንስፖርት ከሌለው ቅርብ ከሆነ ደግሞ የተወሰነ ነገር የሚቀንስ ይሆናል ማለት ነው። ነገር ግን ከ15 እስከ 20 ሺህ ብር ለሰራተኛም ለቃም ማጓጓዣም የሚያስፈልግ ይሆናል ማለት ነው። ሌላው ውድ ተመልካቾች እንግዲህ ግድግዳው ቻክ ተሰራ፣ ኮርኒሱ ተሰራ ሙሉ ለሙሉ እንግዲህ አሁን የጠቀስኩላችሁ ማቴሪያሎች ለዚህ ስራ የሚያስፈልግ ይሆናል ማለት ነው። ከዚህ መጨረሻ ላይ ምንድነው የሚያስፈልገው የቀለም ስራ ይሆናል ማለት ነው። ቀለም እንግዲህ በቱርክ ቀለም በተጠቀሙ አሪፍ ነው ስ የቱርክ ቀለሞች ሲልኮማት ቀለሞች አሉ። እንዲሁም ከሲልኮማቱ ላይ እንደገና ሲልኮት ቫርኒሽ አለ። እሱን ከይህ ላይ ብትጨምሩበት በጣም አሪፍ ነው የሚሆነው። ለምሳሌ ይህ የምትመለከቱት ግድግዳ ሲልኮማት ቀለም የተቀባ ነው። ከዚህ ላይ ሲልኮት ቫርኒሽ ደግሞ ሲደረብበት፣ ግድግዳውን ማጽዳት ትችላላችሁ፣ መወልወል፣ ማጠብ ትችላላችሁ ማለት ነው። ስለ እነዚህ ቀለሞች እንግዲህ በተደጋጋሚ ተነጋግረናል ማለት ነው። ስለዚህ ለቀለም ጠቅለል ብሎ ይህን ቀለም ብትጠቀሙ እስከ ሀያ ሺ ብር ለቀለም የሚያስፈልጋቸው ይሆናል። የዘኮሎ የመቃን ጠቅለል ብሎ የግድግዳው የኮርኒሱ ጠቅለል ብሎ እስከ ሀያ ሺ ብር ለቀለም የሚያስፈልግ ይሆናል። ከዚህ በኋላ ምንድነው የሚያስፈልገው? እንግዲህ የበርና መስኮቶች ጽዳትና ቀለም አለ የበሩ የመስኮቱ ላሜራው ማለት ነው። እሱ ይጸዳዳል። ከዛ ለዚህ ለቀለም ጠቅላላ እስከ አምስት ሺህ ብር የሚያስፈልጋችሁ ይሆናል ማለት ነው። በማቴሪያል ደረጃ እንግዲህ የሚያስፈልጉን አሁን የጠቀስኩላችሁን ይመስላል ማለት ነው። ጠቅለል አድርገን ስንደምረው ከመብራት ገመዶቹ ጀምረን የጅብሰም ጠቅለል ብሎ እስካሁን የዘረዘርኩላችሁ ለማቴሪያል ብቻ 226 ሺህ ብር የሚያስፈልጋችሁ ይሆናል። አሁን የጠቀስኩላችሁን ማለት ነው ከዚህ በተጨማሪ ምንድን አለ የባለሙያ አለ ማለት ነው ወደ ባለሙያ ስንመጣ እንግዲህ ከመብራት ዝርጋታ የግድግዳ ቻክ የኮርኒስ ቀለም ሙሉ ማለት ነው እነዚህ ፊኒሽንግ ስራዎችን ሙሉ ለሙሉ አጠቃሎ እስከ 120 ሺ ብር የባለሙያ የሚያስፈልጋችሁ ይሆናል ማለት ነው ውድ ተመልካቾች ጠቅላላ አድርገን ይህን ስንደምረው ለማቴሪያል እስከ 226 ሺ ብያቸዋለው የባለሙያ 120 ሺ ብር ጨምሩበት እስከ 346 ሺ ብር ለዝስራ የሚያስፈልግ ይሆናል። ከዚህ ላይ ያልተካተተ ምን አለ? አልሙኒየም ፕሮፋይል ላይቶች አሉ። እነዚህ አልተካተቱም። እነዚህ ላይቶችን ደግሞ እንደምትጠቀሙት እንደ ብዛቱ ይሆናል። ሳሎን ብቻ ሊሆን ይችላል፣ መኝታ ቤት ይካተታል። እነሱን ደግሞ እያንዳንዱ ዋጋቸው ስንት ብር ነው? እያንዳንዱ በቅርብ የማቀርብላችሁ ይሆናል ማለት ነው። እስከዛሬ እንግዲህ መጨረሻ ላይ የአምፖሎች ዋጋ ነበር። ስኮት ላይት አለ፣ የሻዶ መብራቶች አሉ። እነዚህ ነበር እስከዛ ድረስ ነግራችሁ። በዚህ በአልሙኒየም ፕሮፋይል የምታሰሩ ከሆነ የአልሙኒየም ፕሮፋይል ላይቶች ነው የምትጠቀሙት። ዋጋቸውን በቅርብ ጠብቁኝ። ስለዚህ አሁን የጠቀስኩላችሁ ከማብሪያ ማጥፊያ ሶኬትና ከአምፖል ውጭ የሆነን ሂሳብ ነው ማለት ነው። የእነዚህን ሂሳብ ደግሞ ለአንድ ቤት ምን ያህል ያስፈልገናል፣ ምን ምን ላይ ብንጠቀም አሪፍ ነው የሚለውን በቅርብ ቪዲዮ የምሰራላችሁ ነው የሚሆነው። ያም ሆነ ይህ በአምፖልች ዋጋ ምትክ የሚኞቹን ይሄኛውን ስራ መጠቀም ማለት ነው። ዋጋ ያን ያክል የተጋነን አይደለም። እያንዳንዱ በቅርብ የማሳያችሁ ነው የሚሆነው። በሌላ ቪዲዮ እስከምንገናኝ በያላችሁበት አለም ዳርቻ ሰላማችሁ ይብዛልኝ። አሰላሙ አለይኩም ወረህመቱላ ወበረካቱ።